ሴት ልጅ የጸጸት ወይም የቁጭትን ስሜት ማስተዋወቅ ከፈለግ መጀመሪያ ላይ የሰጣሃትን እድሎች ድጋሚ እንዳላት እንዳታስብ። ይህንን የምልበት ትልቁ ምክንያት ወይም እውነታው ጸጸት ወይም ቁጭት የሚለውን ስሜት የሰው ልጆች በወሰኑት ውሳኔ ልክ አለመሆን በተሰጣቸውን እድል ባለመጠቀም ወይም ወደ ሕይወታቸው የመጣውን እድልና የተሰጣቸውን እድል በአግባቡ መጠቀም ባለመቻላቸው ብቻ ሳይሆን ለዛ ነገር ያሳዩት አክሽን የመለሱት ምላሽ ልክ እንዳልሆነ ሲያምኑ ነው። ምን አለ እንደዚህ ባላደረግኩ፣ እንደዚህ እኮ ከማድረግ ይልቅ እንደዚህ ባደርግ፣ በዚህ መንገድ እኮ ሞክሬው ቢሆን እያሉ ውሽ ሲያደርጉት ብቻ ነው ተጸጸቱ ወይም ተቆጩ ብለን መወሰን የምንችለው። የፍቅር ሕይወትም እንደዛው ነው። አንድ ሴት በሁል እንኳን ሳታውቅ እንደወደድካት ልትነግራት ልትነግራ ስትሞክር ያንን እድል ባለመስጠት እምቢ ካለች ወይም ሪጀክት ካደረገች ፍቅረኛክ አሁን ኤክስ የሆነችን ሴት ባልሰጠች በቂ ምክንያት አሊያም ደግሞ ባልገባህ ነገር ከሆነ እየተለያየች አንተ ይሁን አጥፍተ ይቅርታ ስትጠይቃት ይቅርታህን መቀበል ሳትፈልግ ቀርታ ከተወችክ እንዴት ነው ይህንን ሪጀክሽንህን መቋቋም የቻልከው? እና መቋቋም ብቻ አይደለም፣ እሱን አልፈክ ዛሬ ላይ እንዲቆጫት እና እንዲጸጽታት ማድረግ ላይ መወሰን ላይ ወይም መፈለግ ላይ መድረስን ትልቅ ስኬት ነው። ምንም ጥያቄ የለው። ነገር ግን ሞር ደግሞ የምታያቸው ነገሮች የወሰነችው ውሳኔ ለአንተ ያሳየችውንና ምርጫዋ በአጠቃላይ እልካል እንዳልሆነ ማስረዳት የምችለው ምን ስታደርግ ነው? ከእኔ ጋር የተወሰኑ ደቂቃዎችን ከቆየት መልስ ይኖርሃል። ሀይ፣ እንዴት ናችሁ? የወዲት ነኝ። እንኳን ደህና መጣችሁ ወደ ዮድ ሃውስ። እዚህ ቻና ላይ እንደምታውቁት ስለኛ ሴቶች እናወራለን፣ ከኛ ሚስጥሮች ውስጥ አካፍላችኋለሁ፣ እንዲሁም ከኛ ጋር የምትገቡበትን የፍቅር ህይወት ቀላል ስለምናደርግበት ሀሳቦች እናወራለን። ይህንን ቻናል ሰብስክራይብ ካላደረጋችሁ እባካችሁ ሰብስክራይብ የሚለውን በተን ተጫኑ። አብራችሁ የደወል ምልክቷን ታዲያ መጫን እንዳይረሳ። ለብዙዎች ደግሞ እንደርስ የቪዲዮን ሀሳብ ላይክ እናደረጋለን። አንድ ሰከንድ በመውሰድ አብራችሁን ቆዩ። አንደኛው ሴት ልጅ አንተን እምቢ ማለቷ እንዲቆጫት ወይም እንዲጸጸታት የሚያደርጋው እንደፈለገች አንተን አክሰስ ማድረግ ካልቻለች ነው እንደፈለገች የምታገኘው በፈለገች ሰዓት ደውላ ስልኳ የሚነሳላት ሴት መሆኗን እንድታስብ ካረካት ያ ማለት ቀጥታ በቃ አሁን እንዲጸጽታትና እንዲቆጫት የማያደርጋት የሰጣሃትን ድል ስቲል እንዳላት እንድታስብ ታደርጋታለ ማለት ነው። ውሳኔዋ ልክ እንደሆነ እንድታስብ ዋጋ እንደሌለክ፣ እንደፈለገች የምታገኘው የምትተወው፣ የፈለገችውን አክሽን የምታሳየው ወንድ እንደሆን እንድታስብ ታደርጋታለ። ያ ማለት እነዚህ ስሜቶች ነፃ ናቸው ማለት ነው። የጸጸትንና የቁጭት ስሜት ልክ እንዳልሆኑ እንዲያስቡ ብቻ ማድረግ ስንችል ነው። በጣም በቀላሉ አንድ ሴት ልጅ ለአንተ አንተ ጋር ያላትን ስሜት መገልገል እንደምትችል ታምናለች፣ ወይም ያንም መገልገል ትፈልጋለች። ያንም የምታደርገው ደግሞ አሁን ብደውል ያነሳልኛል፣ የሆነ ቦታ እንሄድ ብለው እንዲያርግልኝ ብለው ያደርግልኛል፣ እና ብለው ይመጣል፣ ሄድ ብለው ይሄዳል፣ እንደዚህ እናርግ ብለው እሺ ይለኛል የሚሉ ሙሉ እምነት አላት። ያ ነገር እንደሌላት የሰጣትን እድል ድጋሚ እንደማትሰጣት የወሰነችው ውሳኔ እንድትጸጽታት የሚያደርጋት ልክ እንዳልሆነች በማሳየት ለአንተ ያሳየችው አክሽን የተናገረችው ቃላት ዋቴቨር የትኛውም እሷ ያደረገችው ሪያክሽን በሙሉ ልክ እንዳልሆነ ማሳየት የምትችለው በምንድን ነው? አክሰስ ማድረግ አለመቻሏ ነው። አንተ እንደፈለገች ማግኘት፣ ማናገር፣ መንካት፣ አብራክ መሆን፣ ጊዜ ማጥፋት ወይም ትኩረት ማግኘት ካልቻለች በቃ ዋጋ ይገባታል። ምን አይነት ሰውን ያጣውት ትላለች። ርቀት ሲፈጠር በመሀል የሚፈጠረው ርቀት ክፍተቱን እንዲሰማት ያደርጋታል። የዛኔ ብቻ ነው ልትጸጸትም ልትቆጭም የምትችለው በፍቅር ካያሃት በፍቅር ከወደድካ ሌላው ትርፍ ነው። ሁለተኛ አንድን ሴት እምቢ ያለችህን ሪጀክት ያደረገችህን ሴት ልክ እንዳልሆነች የምትነግርበት ውሳኔዋም ሆነ አንተ ላይ እያሳየችው የሰጠሀትን እድል አለመቀበሏ በአጠቃላይ ልክ እንዳልሆነ የምታሳያት እጅግ በጣም ሰላማዊ ሰው በመሆን ነው፣ ደስተኛ በመሆን ነው። ደስታንና ሰላምን ለራስ መስጠት እንደማትችል ካወቀች የደስታህና የሰላምን ምንጭ እሷ እንደሆነች እንድታስብ ታደርጋታለህ። ስለዚህ ሰዎች ደግሞ በተፈጥሯቸው ስሜታዊ የሚሆነ የትኛውም ነገር ላይ ጥገኛ የሆኑ ሰዎችን አጡ ህይወታቸውን ውስጥ ኖሩ አልኖሩ ግድ አይሰጣቸውም። ነገር ግን ማየት መቻል አለባት። እስፔሻሊ ደግሞ ትጠብቃለች። አሁን ሪጀክት ስታረጋት እየወደድካት እንደሆነ ደግሞ ከገባት ስታዝን ይሆናል የምትጠብቀው ሲከፋ እንድትለማመጣት እንድታሳድዳት ሊሆን ይችላል እየጠበቀች ያለችው ስለዚህ ከጠበቀችው ውጭ ስትሰጣት ምን ታስባለች ማለት ነው እስቲ ለራስ ክብር ያለ ሰው መሆንህን የሰዎችንም ሀሳብ የሰዎችንም የትኛውንም ድርጊታቸውን እንደምታከብር ምታሳይ ሰው ሙሉ ሰው መሆንህን ለእሷ ታሳያለህ በራስ እንደምትተማመን ትነግራታለህ ሴት ልጅ ህልሟ ነው በራሱ የሚተማመን በራሱ የሚያምን ወንድ ያ እንደሌለት የምታሳያት ምን ስታደርግ ነው አዝነህ ስታሳያት ነው በደንብ ነው ባይዘው የምንከታተላችሁ ስለ እናንተ አንድ ቀን እንኳን ወደድኩሽ ብሎ ከዛ ዝም ያለን ወንድ ወይኔ ጠፋ ምን አደረገ ብላ እንላለን። እንኳን ክሳችንን አደለም፣ ደግሞ የሆነ ሙከራ ነው ያደረገ ወንድ እሱን ለእሷ ተው። አንተ ግን ደስተኛ መሆን መቻል ያለእሷ፣ ምንም እንዳልተፈጠረ ህይወት ላይ ብትኖር ጥሩ ነው። ከሌለች ግን ፈልጋት እንጂ ያን ያህል የምታስፈልግህ እንዳልሆነች ማሳየት ስትችል፣ ለምሳሌ በምን አሳየት አለበት? ሶሻል ሚዲያ ይናገራል፣ በደንብ ሰዎች በደንብ ነው የሚናገሩት በዙሪያቸው ያሉት እሱን፣ ኢንፎርሜሽን ስለአንተ የት እንደምታገኝ ይሳተዋል። ለእሷ በለ ሳይሆን ለራስ ስትል በራስ ደስተኛ መሆን ሰላማዊ ሰው መሆንክ፣ ምን አይነት ሰው ነው ያጣሁት፣ ልክ አይደለም የወሰንኩት ውሳኔ ምርጫዬ፣ ወይም የተሰጠኝን እድል በአግባቡ አልተጠቀምኩም ብላ እንድትጸጸት ታደርጋታለህ። አንድ ሴትን ሶስተኛ ሶሻል ላይፍ ነው አንድን ሴት አንተን እምቢ ማለቷ ወይም አንተን ሪጀክት ማድረጓል እንዲቆጫት የሚያደርጋት በሶሻል ላይፉ ላይ በጣም ጎበዝ የሆነ ሶሻብል የሆነ ሰው በአንድ ጎኑ ብቻ ማያስበው። ለምሳሌ ፍቅር ከያዘን ብዙዎቻችን ምን እናደርጋለን? ወደዛ ህይወታችን እናደላለን፣ ያንን ቅድሚያ እንሰጣለን፣ እዛ ላይ ስታክ እንሆናለን። ብዙ ጊዜያችንንም ነው እዛ ላይ ኢንቨስት እናደርጋለን። ደን ብዙ ነገር ሉዝ እናደርጋለን፣ እንላላለን። ነገር ግን የዛ አይነት ሰው እንዳልወቅ በደንብ ልታስረዳት ይገባል። እሷ አምቢ ስትል ሐዘን ጭንቀት፣ ውስጥ ምናምን አይደለም መግባት ያለብት፣ በዙሪያ ያሉ ሌላ የምትወዳቸው ሰዎች የምትወደው ስራ የምትወደው ማንነት ፓሽን ምናምን ሊኖር ይችላሉ። ለእነሱ ጊዜን ስትሰጥና ሙቮን እንዳደረግ ሲገባት በአጠቃላይ ማለት ነው ያን ያህል ቆመ ማትጠብቃት፣ ድጋሚ ማትለምናት፣ ማትከታተላት ሴት መሆኗን ስታቅ ትደነግጣለች። ኤክስ ህም ልትሆን ይችላ ወደድኳት የምትላት ምክንያቱም ሁሉም አይነቱ ይለያያል እንጂ የሁሉም ፍቅር ቫሊው አንድ አይነት ነው። ቤተሰብህ ውስጥ ከገባ። ከቤተሰብ ጋር ያለን ፍቅር ካጠነከርክ በጓደኞች ጋር ያለህን ግንኙነት ጊዜ ስራ ላይ ላይፍ ላይ የምትወደው ነገር ላይ ስታረግ ይበታተናል። ለእሷ የሚሆን ጊዜ የምትሰጠው ነገር የለም፣ ሙቮን ታረጋለህ ማለት ነው። እንደማትንቀሳቀስ ከገባት እዛው እንደሆንክ ያ ማለት እስታክ እንዳረክ ከገባት፣ አንድ ሴት ልጅ ደስተኛ ናት። በቃ የወሰነች ውሳኔ ልክ እንደሆነ እንድታ ምርጫ የመረጠችው ምርጫ ወይም እድሏ አለመጠቀሟ አንተ ስትጠይቃት ሆን አንተ አብረን እንሁን ስትላት እምቢ ማለቷ ልክ እንደሆነ ታስባለች። ምክንያቱም እሷ ላይ ጥገኛ እንደምትሆን ነው የምታስበው። በእነዚህ ነገሮች ሌላ ነገር እንደሌለ ሌላ ህይወት እንደሌለ እንድታሰብ ታደርጋት። ተቃራኒውም ግን ከተጠቀምክ ከእሷ ላይ ፓወርን አንስተ ለእነዚህ ነገሮች ከሰጣክ፣ ስታይልሃለች ማለት ነው። ያኔ ማንም እንዳልሆነች እንዲሰማት ታደርጋት። ምንም ፓወር የላትም ስለዚህ ይሄ የዚህ ሰው ህይወት ውስጥ ብኖር እኮ ደስ የሚል ህይወት ይሰጠኛል ህይወት እኮ የኔ የሚሆን ነበረ ከሱ ጋር መሆን ሁሉ ፊውቸር አለው። ይሄ ቤተሰብ ጓደኞችን ወደል የሚል ሀሳቦች እንዲጸጽሯት ያደርጋል። ምክንያቱም የሁላችንም ህል የሁላችንም ሀሳብ ከደስ ከሚል ከወደደን ከተንከባከበን ሰው ጋር ህይወት እንዲኖረን ያንን ደግሞ ሊሰጣት የሚችለው የእንደዚህ አይነት ላይፍ ስታይል ያለው ሰው ስለዚህ ሶሻል ላይፍ ላይ ጠንካራ ሰው ሁን። ጊዜህን፣ ሀሳብህና ሀይልህን ለእነዚህ ነገሮች ስትበታትን እሷን ፀፀትና ቁጭት ውስጥ አራተኛው በፍጹም እንዳትታገል በቃ የላይፍ ሰርክሉ ወይም የፍቅር ህይወት ሰርክሉ አንዱ አልፈለግም ማለት ወይ ብሬክአፕ ነው ወይ ሪጀክሽን ነው በቃ እምቢ መባል ሊሆን ይችላል ያንን አክሴፕት የማድረግ ፓወር ሊኖር ይገባል የወንድነት ማለት ነው ጥንካሬው ሊኖር ይገባል ልትጠቀመው ይገባል እሷው ጋር እዛው የሚያቆምህን ትግል ዛሬ ሽ ባትለይ ነገ ሽ ልትለይን ትችላለች ዛሬ ቅርታ ባታደረግልኝ የሆነ ቀን ቅርታ ልታደረግልኛለች ብለህ ፎከስን ሙሉ ለሙሉ እሷ ላይ ካደረግ፣ ምን ታደርጋለህ? ትከስራለህ። ስለዚህ ምንድነው የምናደረገው? ፎከሳችንን ራሳችን ላይ እናረጋለን። ራስ ላይ ትኩረት ስታደርግ የግዴታ ምን ይመጣል? ለውጥ ይመጣል። ለውጥህ ደግሞ አይኗን እንድትጥልብህ ማደርጋት አንዳች ሴት የለችም። ራስ ላይ ትኩረት ስታደርግ መሻሻል ይመጣል፣ መለወጥ ይመጣል። ከጠረንስ እስከ ላይፍ እስከ ጓደኞችህ ከስከውሎክ ሊሆን ይችላል፣ በደንብ ለውጥ ይመጣል። ምክንያቱም ብዙዎቻችን ራሳችን ላይ ትኩረት ስናደርግ ራሳችንን የሚያሳድግ ነገር ነው የምንፈልገው። ማደግ የማይቀር ነው እስከወሰንክ ድረስ ሙቮን ለማድረግ ወስንሃል። ይታያል እንግዲህ ለሌሎ ነገሮች ትኩረት መስጠት ጀምርሃል። አሁን ደግሞ በደንብ ለራስ መስጠት፣ ራስን መውደድ፣ ራስን መንቀባከብ፣ ራስን መጠበቅ። በዚህ መንገድ ብቻ ነው አይኗን አንተ ላይ እንድታሳርፍ ማድረግ የምትችለው። ሴት ልጅ ቆመ ከቀረግ መለወጥ ካልቻልክ እሷ የተወችውን እሷ ንቃ መቀበል ያልፈለገችውን ፍቅርህን ሊሆን ይችላል ለራስ ስታደርገውና ራስን መውደድ ስትጀምር እሱ ራሱ ምን ያደርጋል? ሽፍት ያደርጋል እኮ አይደለ? ወደ ራሳችን ያመጣነው ፍቅር ሌሎችን አትራክት ያደርጋል፣ እኛን ደግሞ ወደ ተሻለ ማንነት ይቀይረናል። ያን ያህል በጣም ተራና ቀላል ነገር ነው። የግዴታ ህይወቴ ላይ እንዴት ወንዶች ናቸው ይከብዳል፣ ላይኖሩ እረዳለሁ። ሪጀክት መደረግም በጣም ነው የምትጠሉት። ነገር ግን የጠላኸውን ነገር ፋይት ማድረግ ካልቻል ምኑን ወንዶ ነው? ፋይት ስታደርግ ራስ ላይ ትኩረት ታደርጋለህ፣ ራስን ትቀይራለህ፣ ታሻሽላለህ፣ ተሳካል ሰው ትሆናለን። ስለ እሷ ማሰብ ጭራሽ የማይታሰብ ነው ቢሆን እሷ ግን የተሳካለት የተለወጠ የአማረበት ማንነትህ ሊሆን ይችላል። ፐርሶናሊቲ ፊዚካሊ ሊሆን ይችላል። ናፍቆቷ ነው የሚሆነው። የምትነካው አደለም፣ የምታገኘው አይደለም የሚታየት እንግዲህ በዛ ላይ በሌላ በሚያምሩ ነገሮች የተከበብክነ ይቆጨታል፣ ይጸጸታታል። እሱን ለእሷ ተው። አንተ ግን ለእሷ ብለህ ሳይሆን ለራስ ብለህንን ስታደርግ ሌላ አንተን የበደለና የገፋ ሰው ይቆጫል። አምስተኛው ሌላ እድል እንዳለክ ልታይ ይገባል። ሴት ልጅ እንዲፀፅታት ምናልባት የወሰነችውን ውሳኔ ልክ እንዳልሆነ አስባ እንዲቆጫት ከፈለግ ከሌላ ሴት ጋር ግንኙነት ውስጥ ስትገባ የግዴታ ልታይ ይገባል። አሁንም እሷን እያልክ እንደሆነ እሷን እየጠበቅክ እንደሆነ እንዳታስብ ታደርጋታል። ካየች ደግሞ ሪል ከሌላ ሴት ጋር ሴት ነን እንቀናለን፣ ምንም ጥያቄ የለውም። አብራክም የሆነች ናት ምጥቅ ነው። ያ የቅናት ስሜት ደግሞ ይሄ ህይወት የኔ ነበረ እኮ ብላ እንድታስብ ያደርጋታል። ትጸጸታለህ። በዛ ላይ ደግሞ ከእሷ ጋር በነበረ ግንኙነት መረሳት የሌለበት በሷ ጋር አብራችሁ በቆያችሁ ሰዓት ሁሌም ቢሆን ጥሩ ወንድ መሆንህን ማስታወስ ያን ያህል ራዲካል የሆነ መከፋት እሷን አንተን እንድትተው ያረከው ነገር እስከሌለ ድረስ አንዳች ጸጸት አንተ ጋር አይኖርም፣ እሷ ጋር እንጂ ምን አይነት ወንድ እንዳመለስ እኮ በጣም መልካም ነው። እሱ እንደሆኑ ችን ሴት ሊሆን ይችላል። ህይወት አይመጥ ነው ብላ እንድታስብ ልታደርጋት ትችላለህ። ምኞቷ ሁላ ልትሆን ትችላለህ። ሌላኛው ደግሞ እጅግ በጣም መረሳት የሌለበት ፍቅረኛ ያልሆነችዋን ሴት ቢሆን ይችላል። በፍጹም ግን ውሳኔዋን ከማክበር ከመጨቃጨቅ፣ መንገድ ላይ ይዞ ከማውራት፣ አስሬ ከመደወል ነፃ ይሆንክ። በቃ አሳውቃታል፣ መቀበል አልቻለክም። ስለዚህ ራስን ያከበርክ ሰው መሆን ካየች፣ በእንደዚህ አይነት ነገሮች ብቻ ያጣችው ነገር እጅግ በጣም ከፍተኛ ነው፣ ዋጋ ያለው እንደሆነ እንድታስብ ስታደርጋት ብቻ ነው ጸጸት ውስጥና ቁጭት ውስጥ የምትከታት በድጋሚ ውሳኔዋ ልክ እንዳልሆነ እድሏን አሳልፋ ለሌሎች እንደሰጠች እንድታምን ማድረግ ትችላለ በጣም በቀላሉና በተራ ነገር። ነገር ግን ማሳሰቢያ፣ አሁንም ስደውል፣ አሁንም መምጣት ስትፈልግ፣ አሁንም አብራክ ያለችዋን ሴት እንድትተው ስትፈልግ፣ ይሄን እድል ከሰጠች ድጋሚ ትታክ ትሄዳለች። ድጋሚ የፈለገችውን ተቀብላ እንደማፈልግ ትነግርሃለች እንጂ አብራክ አትቆይም። ለሱ እኔ እርግጠኛ ሆኜ ነው የምናገረው። ነገር ግን ያለክን ነገር አጥብቀቅ ያስኩ ወደፊት ለመራመድ ከፈለክና እንደማትቀበላት እርግጠኛ እንደሆንክ ያንን ኢነርጂ ካየችብን ትቆጫለች፣ ትጸጸታለች። ሀሳቤን ከወደዳችሁ ካመናችሁት እና ከተቀበላችሁት ስለእኔ በላይክ አሳውቁ። ለሌሎች ይጠቅማል ብላችሁ ካመናችሁ ሼር። እኔ ታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቸር ሰላም ኑልኝ።